ሰላም፣ ሰላም እንዴት ናችሁ? ሁሉ ሰላም ነው? ሁሉ ማን ነው? ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። ዛሬም እንግዲህ ፈጣሪ ፈቅዶ እንግዲህ ሌላኛውን ቪዲዮ ይዤ እንግዲህ ከች ብያለሁ ማለት ነው። እንግዲህ እንደተለመደውበት ሆና በትግስት እንግዲህ እንድታዳምጡ በታላቅ አክብሮት ነው የምጠይቀው። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ከዚህ በፊት እንግዲህ በሰራሁት ቪዲዮዎች እንግዲህ ሳተላይቶችን በሚመለከት እንግዲህ ወደ አራት የሚሆኑ መረጃ ቪዲዮዎችን ሰርቼ ሳተላይቶችን በሚመለከት በዛ በአራቱ ቪዲዮ አጠናቅ የነበረ በዛም እንግዲህ የዛኔ እንግዲህ ጠቆም እንዳደርጉት ተደግሞ በዛ ደግሞ የተወሰነ መረጃዎችንም እንዳካፈልኳቸው ስፔስ ክራፍቶችንም በሚመለከት እንግዲህ ያንን ስለ ሳተላይቶች መረጃዎችን በማካፈላቸው ወቅት እንግዲህ ስለ ስፔስ ክራፍቶችን ቱ ስነ መረጃዎችን ሼር አድርገቻችሁ ነበረ። ዛሬ ደግሞ በዝርዝር ደግሞ ስለ ስፔስ ክራፍቶች እንግዲህ ምንነት ስለ ስፔስ ክራፍቶች ጥቅም አገልግሎት ስለ ስፔስ ክራፍት አይነቶች እንግዲህ መረጃዎችን ላካፍላችሁ ነው ማለት ነው። ይህንኛውን ቪዲዮ እየሰራሁት ያለው ያለሁት ማለት ነው። ከእንግዲህ ቪዲዮን እንግዲህ ዛሬ በዚህ ካጠናቀቅን ደግሞ በሚቀጥለው ቪዲዮዎች ደግሞ በስሬዲ ሞዴል ወደ ተለያዩ ወደ ተለያዩ የጠፈር አካላት የተለያዩ እንዲሁም ደግሞ ወደ ተለያዩ የጠፈር አካላትና ወደ ዲፕ ስፔስ ውስጥ እንግዲህ የገቡ ገብተው እንግዲህ ምርምር እያደረጉ ያሉ የስፔስ ክራፍቶች እንግዲህ በስሪ ዲ ሞዴል በጥሩ ሁኔታ የምናይ ነው የሚሆነው ማለት ነው። ነገር ግን በዛሬ በዚህኛው ቪዲዮ የምናየው ስለ ሳተላይቶች ቲዮሪ ነክ የሆኑትን ነገሮች ስለ ሳተላይቶች ስለ ስፔስ ክራፍቶች ምንነት፣ ስለ ስፔስ ክራፍቶች ስለሚሰጡት አገልግሎትና እንዲሁም ደግሞ ስለ አይነታቸው ወዘተ እንግዲህ መረጃዎችን ከፍላችኋለሁ ማለት ነው። እንግዲህ ዛሬ እንግዲህ መረጃዎችን የማካፍላችሁ እንግዲህ ቴሌግራምን መሰረት በማድረግ ይሆናል ማለት ነው። እንግዲህ እዚጋ እንግዲህ እኔ እዚጋ እንግዲህ እንደምታዩት በምስሉ ላይ እንግዲህ ይሄ አንዱ ስፔስ ክራፍት ነው ማለት ነው። ይሄ እንግዲህ ባጭሩ ለምሳሌ የኛው ስፔስ ክራፍት በዲፕ ስፔስ ውስጥ ወይ ደግሞ ጥልቅ በሆነ ህዋ ውስጥ እንግዲህ እየተንቀሳቀሰ በዛ ውስጥ እንግዲህ ፍላይ ባይ እያደረገ መረጃ የሚሰበሰብ አንዱ ስፔስ ክራፍት እንግዲህ እንደሆነ በዛው ጠቆም ለማድረግ ያህል ነው። ስፔስ ክራፍት ማለት ትርጉሙ ምንድን ነው የሚለው ለማየት ያህል እንግዲህ ስፔስ ክራፍት እንግዲህ ከመሬት ከባቢ አየር ውጭ ወደሆኑ ወደ ጥፍ ወደ ተለያዩ የጠፈር አካላት ውስጥ ወይ ደግሞ እንዲሁም ደግሞ ወደ ዲፕ ስፔስ ውስጥ እንግዲህ በመግባት እንግዲህ ስለነዛ የጠፈር አካላትና እንዲሁም ደግሞ ስለ ዩኒቨርሱ እንግዲህ መረጃዎችን የሚሰበሰቡ መረጃዎችን ከሰበሰቡ በኋላ ደግሞ ያንን መረጃ ወደ ተላኩበት ተቋም እንግዲህ የሚልኩ ሌሎች ናቸው ማሽኖች ናቸው ብለን እንግዲህ ዲፋይን ማድረግ እንችላለን ማለት ነው። የስፔስ ክራፍት አይነቶቹ ምንድን ናቸው ብለን እንግዲህ አይነቶቹ ስንል በዛውም እንግዲህ ስለ ጥቅማቸውም ስለ አገልግሎታቸውም በዛውም የምናይ ነው የሚሆነው። እንግዲህ በዋናነት እንግዲህ ስፔስ ክራፍቶች በአራት ይከፈላሉ። እንግዲህ ይህንን አራት የከፈልንበት ሁኔታ እንግዲህ በምንም መሰረት በማድረግ ነው። ስፔስ ክራፍቶቹ ስለተላኩበት ተልኮና እንዲሁም ደግሞ ስለሚሰጡት አገልግሎት መሰረት በማድረግ በአራት ከፍለናቸዋል። እነሱም እንግዲህ ፍላይ ባይ ስፔስ ክራፍት ኦርቢተር ስፔስ ክራፍት፣ ላንደር ስፔስ ክራፍት እና ሮቨር ስፔስ ክራፍት ብለን በአራት ከፍለናቸዋል። አሁን አንድ እያንዳንዱን አንድ በአንድ እናያቸዋለን። የመጀመሪያው እንግዲህ የምናየው ፍላይ ባይ ስፔስ ክራፍት ነው። ፍላይ ባይ ስፔስ ክራፍት እንግዲህ ማለት ምን ማለት ነው? በአጭሩ ከአንድ በላይ የሆኑ የጠፈር አካላትን ከአንድ በላይ ወደሆኑ ወደሆኑ የጠፈር አካላት በመላክ እነዛን የጠፈር አካላቱን አንዱ ስለ አንዱ የጠፈር አካላት ምርምር ካደረጉ በኋላ ከዛ በኋላ ተጉዘው ወደ ሌላኛው የጠፈር አካል እንዲሁ ከዛ እያሉ እያሉ ከአንድ በላይ የሆነ ሚሽን ተሰጥቷቸው ወደ ተለያዩ የጠፈር አካላት በመጓዝ ስለነዛ የጠፈር አካላት መረጃዎችን የሚሰበስቡ ስለነዛ ዲስከቨሪ የሚያደርጉ ከዛ ደግሞ ያንን መረጃ ደግሞ ወደ ምድር የሚልኩ ምኖች ናቸው ማለት ነው፣ ስፔስ ክራፍቶች ናቸው ማለት ነው። ለምሳሌ በአይነት ለማየት ያህል እንግዲህ መራይንቱ ቮየጀር ዋ እንደ ቮየጀር ቱ፣ እንዲ ሆሪዞን የሚባሉት ለምሳሌ እነዚህ አራቱ እንግዲህ ፍላይ ባይ ስፔስ ክራፍት ናቸው ማለት ነው። እንግዲህ ከዚህ በተጨማሪ ደግሞ እነዚህ ስፔስ ክራፍቶች ከጠፈራ አካላት ውጭ ደግሞ ወደ ዲስፕ ስፔስ ወይ ደግሞ ወደ ጥልቁ ስፔስ ውስጥ በመግባት ስለ ዩኒቨርሱ ደግሞ መረጃዎችን የሚሰበስቡ፣ ስለ ከዋክብት እንዲሁም ስለ ጋላክሲዎችም ጭምር መረጃዎችን ለመሰብሰብ የሚረዱ ምኖች ናቸው፣ ስፔስ ክራፍቶች ናቸው። እነዚህ ፍላይ ባይ ስፔስ ክራፍት ማለት ነው። ሁለተኛው ስፔስ ክራፍት እንግዲህ ኦርቢተር ስፔስ ክራፍት ነው። እንግዲህ ኦርቢተር እንግዲህ እንደ ስያሜው እንደሚያመለክተው እነዚህ ደግሞ ከመሬት ውጪ ከመሬት ውጪ ወደ አንድ ወደ አንድ የጠፈር አካል በመላክ ስለዚህ ያንን የጠፈር አካል እንግዲህ በተለያየ ከፍታ ላይ በሆነው ያንን የጠፈር አካል እንግዲህ በምህዋር በመዞር ስለዚህ የጠፈር አካል እና እንዲሁም ደግሞ በዙሪያው ስላለው ከባቢ አየር መረጃዎችን የሚሰበስቡ ስለዛ የጠፈር አካል እንግዲህ ዲስከቨር የሚያደርጉ ምኖች ናቸው ማለት ነው። ኦርቢቶች ና ኦርቢት እንትን ስፔስ ክራፍቶች ናቸው። ያንን መረጃ ከዛ ወደ ተላኩበት ተቋም ይልካሉ ማለት ነው። እዚጋ እንግዲህ በምሳሌነት የተገለጹ እንግዲህ ወደ ኢንተርፕራይዝ፣ ኮሎምቢያ፣ ቻሌንጀር፣ ዲስከቨሪ፣ አትላንታስ፣ ኢንዲቨር፣ ማርስ ሪኮቪናስ ኦርቢተር፣ እንዲሁም ደግሞ ማይቭን እና ማይቭን፣ ጋሊሌዮ፣ ካዚኒ ኦርቢተር፣ ሜሴንጀር፣ ፒዮነር ቬነስ ኦርቢተር እንግዲህ እነዚህም እነዚህ የሚጠቀሱት እነዚህ ሁሉ እንግዲህ እስካሁን ከተጠቀሱት ውስጥ በኦርቢተር ስፔስ ክራፍት ውስጥ የሚካተቱ ስፔስ ክራፍቶች ናቸው ማለት ነው። ሌላው እንግዲህ የምናየው ሶስተኛው ስፔስ ክራፍት አይነት እንግዲህ ላንደር ስፔስ ክራፍቶች ናቸው። ላንደር ስፔስ ክራፍቶች ደግሞ እነዚህ ደግሞ የውጭ ገጻቸው ጠጠር ወደሆኑ የጠፈር አካላት በመጓዝ የጠፈር አካላቱን መሬት ላይ በማረፍ ስለ ጠፈር አካላቱ መረጃዎችን እየሰበሰቡ መረጃዎችን ወደ ተላኩበት የምርምር ተቋም የሚልኩ ስፔስክራፍቶች ናቸው ማለት ነው። እነዚህ እንግዲህ ቀጥታ የጠፈር አካላቱ የውጭ ገጻቸው እነዚህ የሚላኩ ምን አይነት ወደሆኑ ጠፈር አካል ነው የሚላኩት? የውጭ ገጻቸው ጠጣር ወደሆኑ ፕላኔቶች ሊሆኑ ይችላሉ፣ ጨረቃዎች ሊሆኑ ይችላሉ፣ አስትሮይዶች ሊሆኑ ይችላሉ። እነዚ የጠፈር አካላት ላይ በማረፍ የተወሰነ ስፔሲፊክ ቦታ ላይ በመሆን እንዲሁም ደግሞ በተገጠመናቸው ካሜራ ኤችዲ ካሜራ ያ ካሜራ 360 ዲግሪ የዞረ ስለዛ እንዲሁም ደግሞ በተወሰነ ደረጃ ደግሞ እየተንቀሳቀሱ ስለዛ ጠፈር አካላት መረጃን የሚሰበስቡ ስፔስክራፍቶች ናቸው። አይነቶች አሉ። ለምሳሌ እዚ ጋር ምሳሌዎች አሉ። ለምሳሌ እዚ ጋር ቬኔራ ላንደርስ፣ ቪኪንግ ላንደርስ፣ ሰርቬይ ላንደርስ፣ ማርስ ፓስ ፋይንደርስ፣ አፖሎ ሉነር ሞጁል፣ ኢንሳይት እና ፊሌስ እነዚህ ፍላይ የሚባሉ እነዚህ ሁሉ እንግዲህ በስፔስ በላንደር ስፔስ ክራፍት ውስጥ እንግዲህ የሚካተቱ ስፔስ ክራፍቶች ናቸው ማለት ነው። እንግዲህ እንትናቸው ይሄን ይመስላል ማለት ነው። ላንደር ስፔስ ክራፍቶች ይሄን ይመስላል። ቅድም ዝጋ ይሄኛው። ይሄ ደግሞ ኦርቢተር ይሄን ይመስላል ማለት ነው። ሌላው እንግዲህ አራተኛ ደግሞ እና የመጨረሻው ምናየው እንግዲህ የስፔስ ክራፍት አይነት እንግዲህ ሮቨር ስፔስ ክራፍት ናቸው። እዚህ ጋር እንግዲህ እንደምትመለከቷቸው እንደዚህ ናቸው፣ ጎማ ተገጥሞላቸዋል። ልክ እንደ መኪና እንግዲህ በዛ በጠፈር አካላቱ ላይ እንግዲህ አርፈው በዛ በጠፈር አካላቱ ላይ እየተንቀሳቀሱ እንዲሁም ደግሞ ከዛ የጠፈር አካል ደግሞ ልክ እንደ ሄሊኮፕተር ወይ ደግሞ እንደ አውሮፕላን በዛ በጠፈር አካሉ በዙሪያ ባለው አትሞስፌር ውስጥ በመጓዝ ከአንድ ቦታ ወደ ሌላ ቦታ በዛው በጠፈር አካላት ሆ ሆነው ማለት ነው ከአንድ ቦታ ወደ ሌላ ቦታ በመሄድና በማረፍ ስለዚህ የጠፈር አካል እንግዲህ መረጃዎችን እየሰበሰቡ ወደ ወደ ተላኩበት ተቋም መረጃዎችን የሚልኩ ስፔስ ክራፍት አይነቶች ናቸው ማለት ነው። እነዚህ ስፔስ ክራፍቶች ከላንደር ጋር ተመሳሳይ ናቸው። ምክንያቱም ልክ እንደ ላንደር ሁሉ እነዚህ የጠፈር አካላት የሚላኩት የውጭ ገጻቸው ጠጣር ወደሆኑት የጠፈር አካላት ይላኩና እነሱ ሁሉም ልክ እንደ ላንደር ሁሉ በዛ የጠፈር አካላት የውጭ ገጽ ላይ ያርፋሉ ማለት ነው። ልዩነታቸው ታዲያ ምንድን ነው ብለን ስንል የላንደር ስፔስ ክራፍቶች በዛ በተወሰነ ስፔስ ቦታ ላይ ተቀምጠው ብቻ ነው ስለዚ የጠፈር አካል ምርምር የሚያደርጉት። እነዚህ ግን አንድ ቦታ ላይ ካረፉ በኋላ በዛ ቦታ የተሰጣቸው ሚሽን ካጠናቀቁ በኋላ ልክ እንደ ሄሊኮፕተር ወይ ደግሞ እንደ አውሮፕላን በዛ አትሞስፌር ውስጥ ወይ ደግሞ በዛ በጠፈር አካሉ አካባቢ አየሩ ውስጥ በመብረር ከአንደኛው ቦታ ወደ ሌላ ቦታ በመጓዝ ደግሞ ስለዛኛው ሌላ ቦታ ደግሞ ተጨማሪ ምርምሮችን ለማድረግ ያገለግላሉ ማለት ነው። እዚጋ ለምሳሌ በምሳሌ የተጠቀሱ አሉ። ኦኬ ሶጆርነር፣ ኪዩሪዮዚቲ፣ ስፒሪት፣ ኦፖርቹኒቲ፣ ፐርሲቨረንስ፣ ዥሮንግ፣ ኢንጂኒውቲ፣ ሉነር ኦርቢተር አስትሮድ ኦርቢተር፣ እነዚህ ሁሉ እንግዲህ በሮቨር ስፔስ ክራፍትስ የሚካተቱ ስፔስ ክራፍቶች ናቸው ማለት ነው። እንግዲህ ዛሬ ስለ ስፔስ ክራፍቶችን በሚመለከት እንግዲህ ላጋራቸው ያሰብኩትን መረጃዎችን በዚሁ አጠናቀቅ ያለው ማለት ነው። ምን ምን አየን የሚለውን እንግዲህ ስለ ስፔስ ክራፍት ምንነት ስለ ስፔስ ክራፍት እንዲሁም አይነቶች ደግሞ ከሚሰጡት አገልግሎትና ከተላኩበት ተልቁ ሚሽን እነዚህ ስፔስ ክራፍቶችን በአይነታቸው በአራት ለይተን አየን። እነሱም ደግሞ ፍላይ ባይ ስፔስ ክራፍት፣ ኦርቢተር ስፔስ ክራፍት፣ ላንደር ስፔስ ክራፍት እና ሮቨር ስፔስ ክራፍት ብለን በአራት አየን ማለት ነው። እንግዲህ ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። ሌላ ጊዜ በሌላ ቪዲዮ እንግዲህ እስከምንገናኝ ባላችሁበት ቦታ ላይ የፈጣሪ አብሮነት ጥበቃና እገዛ ከእናንተ ጋራ ይሁን። እወዳችኋለሁ። ባይ ባይ።